ደብረ ዘይት የአብይ ጾም አምስተኛ ሳምንት ነው ወይም ደግሞ አምስተኛው እሑድ ብለን የምንጠራው በስያሜ ደብረ ዘይት ተብሎ ይታወቃል። እና ደብረ ዘይት ምንድን ነው? ከዘይት እንዳየነው በአንዳንድ ክስተቶች እና በመጽሐፋዊ ታሪኮች ሳምንቶች እንደተሰየሙ እናስታውሳለን። ምኩራብ ብለናል መጻጉ ብለናል እኒህ አንዳንድ ክስተቶች ነበር ለሳምንቱ ስያሜ እንዲሆነ ያገለገሉ ማለት ነው በዚህ አካሄድ የአሁኑ ሳምንትም ደብረ ዘይት የሚል ስያሜ ተሰጥቶት የምናየው ነው የሚሆነው ደብረ ዘይት ምንድን ነው የሚለውን በትንሽ እናያለን። ደብረ ዘይት ለሳምንቱ ስያሜ የሆነበት ምንድን ነው ስንል እንግዲህ ደብረ ዘይት በመጽሐፍ ቅዱስ ውስጥ ሰፊ ድርሻ ያለው እና ጌታችን ኢየሱስ ክርስቶስ ቁልፍ ቁልፍ ጉዳዮችን የሰራባቸው በዛ ቦታ ላይ እንደሆነ ይነግረናል። ስያሜው የወይራ ተራራ ወይም ደግሞ ወይራ የበዛበት ተራራ እንደማለት ነው። እና ይህ ተራራስ መገኛው ከኢየሩሳሌም በስተምትራቅ በኩል እንዳለ ይነግረናል። ኢየሩሳሌም በስተምትራቅ በኩል ቢታንያ ቤተ ፋጌ የተባሉት በደብረ ዘይት እና በኢየሩሳሌም መካከል ይገኛሉ። ወይም ደግሞ በደብረ ዘይት እና በኢየሩሳሌም መካከል ቄድሮስ የተባለ ወንዝም እዚያ እንዳለ ይነግረናል። ጌታችን ኢየሱስ ክርስቶስ በዚህ ቦታ ላይ ብዙ ጊዜ ቀን በምኩራብ እያስተማረ፣ ሌሊት ለማደሪያነት ይጠቀምበት እንደነበረም ማልተ የሚሄር በምኩራብ ወሌሊት ሬጅስተር ደብረ ዘይት ቀን በምኩራብ ያስተምራል፣ ሌሊት በደብረ ዘይት ያድራል ብሎ ለማደሪያነት ይጠቀምበት እንደነበረ ወይም ደግሞ በከተማ የሚኖሩ መምራን ሊቃውንት የማደሪያ ቦታቸው ልዩ መሆን እንዳለበት ያሳየበትና ያስተማረበት ቦታ። በከተማ ስራ ሊሰሩ ይችላሉ። በመኖሪያቸው ግን ከዙ ሌት ባለ ቦታ መኖር እንዳለባቸው የሚያሳይ ታሪክ ያለው ነው። እና በሉቃስ ወንጌል በምዕራፍ ሃያ አንድ ላይ ቀን በምኩራብ ሌሊት በደብረ ዘይት ብሎ መስክሮለታል። እሱ ብቻ አይደለም። ወደኋላ መለስ ብለን ስናይ ደብረ ዘይት ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሆሳዕና ባል ለማክበር በአህያ ላይ ተጭኖ ቤተ መቅደሱ ዞሮ በህፃናት እየተመሰገነ ባይሮግም በሽማግሌዎችም ምስጋና እየቀረበለት በቀባበት ጊዜ ያኔ ከደብረ ዘይት እንደመጣ ይነግረናል። ከደብረ ዘይት እንደመጣ ከደብረ ዘይት ኢየሩሳሌም ባለው 16 ምዕራፍ ይሆናል ብለው አባቶቻችን በትርጓሜ አስቀምጠውታል። 16 ምዕራፍ የሚለው እንደ ምዕራፉ ይለያያል። አንዱ በአንዱ የተለያየ ስለሚሆን ማና ይሄ ከዚያ ተነስቶ እስከ እስከ ኢየሩሳሌም ጌታችን ክርስቶስ ቤተ መቅደስ ለማክበር ወይ ደግሞ ፋሲካን ለማክበር እንደመጣ ይነግረናል። ከዚህ ባለፈ በሌላ ጊዜ በብሉይ ኪዳን እንኳ ነይጄ እግዚአብሔር ዳዊት በአንድ ወቅት በልጁ አማካይነት ከመንግስቱ ተዋርዶ ወይ ደግሞ መንግስቱ መንግስቱ በልጁ እንከን በገጠምበት ጊዜ ልጁ አቤሴሎም የዳዊት መንግስት ለመውረስ ጦርነት ባስነሳበት ጊዜ ነብይ እግዚአብሔር ዳዊት የችግሩን ወቅት ወይ ደግሞ እንደው የቁጣ ጊዜውን የሐዘን ጊዜውን በዚህ ቦታ እንዳሳለፈ በሁለተኛ ሳሙኤል በምዕራፍ 15 ላይ ወደ ደብረ ዘይት ወጣ ይልናል። ልጁ ነው ከመንግስቱ ያፈናቀለው እና ያንን የአርሞ ጊዜ የተመስጦ ጊዜ የቁጣ ጊዜውን በደብረ ዘይት እንዳሳለፈ ይነግረናል እና ምስጢራዊ ቦታ ነውና አባቱ ዳዊት ደብረ ዘይት ላይ የቁጣ ጊዜውን አሳልፎ ተመንግል ተመልሶ እንደገና መንግስቱን እጅ አድርጓል። ጌታችን ኢየሱስ ክርስቶስም ቀን በአይሁድ ሽሙጥ እንግልት ሲደርስበት ይሁን ነበረ። ነገር ግን ሌሊት በደብረ ዘይት እንደገና በአዲስ መጥቶ ደግሞ ያስተምር ነበር። እንደገና በአዲስ መጥቶ ወደ ከተማ ገብቶ ሲያስተምር ይሁን ነበር እና ዳዊትም በልጆቹም በዘመዶቹም የመጣበትን አመፅና እንዲሁ ቁጣ በዚህ ቦታ አሳልፎ ሄዶ እንደገና ወደ መንግስቱ እየተመለሰ ስራውን የሰራ እንደነበረ የሚያሳይ ታሪካዊ ሂደትም አለው። እና እንዳልኩት ጌታችን ኢየሱስ ክርስቶስ ከደብረ ዘይት ወደ ቤተ መቅደስ እየመጣ እየተመላለሰ ያስተምር ነበርና ከቤተ መቅደስ ወጦ በደብረ ዘይት ላይ ሲቀመጥ ይላል። ቤተ መቅደስ ያስተመቅቶ ደብረ ዘይት ላይ ሲቀመጥ ደቀመዛሙርቱ ሄደው ጥያቄ ጠየቁት ነው የሚለው ስለ ቤተ መቅደስ መፍረስ፣ ስለ አለም መምጣት በተወሰነ ደረጃም ሲነግራቸው ስላለም መፍረስ ማለፍ ሲነግራቸው ተሰብሰው ህደው ወንዘ የነበር ጊዜ መስተደብረ ዘይት በደብረ ዘይት ተቀምጦ ሳለ ጠየቁት። የዓለም ማለፍ ምልክት አንተም የአንተስ የመምጣት ምልክት ምንድን ነው? የመምጣት ምልክት ማለት አሁን መጥቶ እያስተማራቸው ነገር ሁለተኛ እንደሚመጣ ነግሯቸው ስለነበረ ከእንግዲህ በኋላ የሰው ልጅ በአባቱ መንግስት ሲመጣ ድረስ አታዩትም እያለ ሲያስተምራቸው ስለነበረ አሁን መጥቶ እያስተማራቸው እንደገና ሁለተኛ እንዲመጣም ይነግራቸው ነበር እና ያለም መማለፍም ነግሯቸዋልና ይህንን መቼ ነው የሚሆነው? ምልክቱ ምንድን ነው? ከመጣቱ አስቀድሞ ምን ምልክት ይደረጋል ብለው ጥያቄ ለመጠየቅ ደቀ መዛሙቱ ደብረዘይት ላይ ነው የተገለጡ። ጌታችን ሲቀመጥ ደብረ ዘይት እነሱን ተከትለው ሄደው የምስጥር ቦታ የጥያቄ ቦታ የተመስጦ ቦታ ስለነበረ እዚያ ቦታ ላይ ጠይቆ መረዳት ያለባቸውን ጠይቀዋል ደቀ መዛሙርቱ ማለት ነው። እና ደቀ መዛሙርቱ ላይም እንግዲህ ሁሉ አይደሉም፣ አራት ደቀ መዛሙርቱ ናቸው የጠየቁት። ቅዱስ ጴጥሮስ አለ፣ ቅዱስ ዮሐንስ አለ፣ ቅዱስ ያዕቆብ አለ፣ በተመሳሳይ የጴጥሮስ ወንድም እንድርያስንም ያስንም ይጨምረዋል። አራቱ ነው ደቀ መዛሙርት የጠየቁት ይላል። ስለ ምጽአት እና ስለ ዓለም ማለፍ ምልክት ምንድን ነው? ዓለም ከማለፉ አስቀድሞ ምን ምልክት ይመጣል ብለው ጠየቁት። ለዚህ መልስ የሰጠበት ምራፍ ነው። ምራፉ የማቴዎስ ወንጌል ምራፍ 24 ማለት ነው። ቦታውም ደብረ ዘይት ነው። ማቴዎስም የዘገበው ይህንን የደብረ ዘይት ታሪክ በወንጌሉ በምራፍ 24 ላይ ነው። ከምራፍ 24 እስከ ምራፍ 25 ያለው በዚህ ጽንሰ ሀሳብ ነው የሚሄደው። ማለት ሁለት ምራፍ ይዟል፣ የደብረ ዘይት ጉዳይ ማለት ነው። የማቴዎስ ወንጌል ምራፍ 24 እና ምራፍ 25ን ያጠቃልል፣ የደብረ ዘይት ምስጥር ማለት ነው። እና ደብረ ዘይት ላይ ምን ተነገረ? ጌታችን ለደቀ መዛሙርቱ ጥያቄያቸው በምን መልሰላችሁ የሚለውን እዚህ ጋር ተጽፎ እናገኘዋለን ማለት ነው። እና እንደሚታወቀው ትንቢት በአባቶቻችን በነቢያት ተነግሮ ነበረ። እና መጻሕፍትንም በጠቅላላ መጽሐፍ ቅዱስን በአራት ልንከፍለው እንችላለን። በአራት እንከፍለዋለን። አንደኛው ክፍል የታሪክ መጽሐፍ ነው። የታሪክ መጽሐፍ ነው። ሁለተኛው ክፍል የሕግ ነው። ሶስተኛው ክፍል የመዝሙር ነው አራተኛው ክፍል የትንቢት ነው መጽሐፍ ቅዱስ የተቀደሰ ነው ማለት እና ትንቢት እንዳለ ሁሉ ትንቢት ተናጋሪዎች አሉ ትንቢት ተናጋሪዎች ነቢያት ይባላሉ እና ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ በምዕራፍ አንድ ቁጥር አንድ ላይ እግዚአብሔር አስቀድሞ በነቢያቱ አድሮ በብዙ መንገድና በብዙ እድል ለህዝቡ ተናገረ ይላል በብዙ መክፈል ወበዙ ነገር አይዳ እግዚአብሔር ላበውን በነቢያት በነቢያቱን ተካ ተድሮ ጀምሮ በነቢያቱ አድሮ ለአባቶቻችን በተለያየ አነጋገር በተለያየ መንገድ ገለጸላችሁ። ወበዳህሪ ሰማል ነገር በመጨረሻው በልጁ ነገር ድሮ በነቢያት ነበረ አኮ በተንባል አላ እሱ ራሱ ሆኖ አምላከ ነቢያት ነው። የነ ሙሴ የነ ኤልያስ የነ ኢሳያስ የነ ኤርሚያስ የነ ሕዝቅያስ የነ ሕዝቅኤል አምላክ ነው። የነቢያት አምላክ ማለት ነው። ለነቢያት ትንቢትን ሲገልጽ የነበረ በመጨረሻው ዘመን እሱ ራሱ ነብይ ነውና ኢየሱስ ክርስቶስ ነቢዩ ሐዋርያ ሐዋርያም ነው መልአክም ነው ነቢይም ነው አምላክም ነው። ነብዩ ትይሉት ነበር ነብይ ነውና ስለ ደብረዘይት ወይ ደግሞ ስላለው ማለት ደብረዘይት ላይ ሆኖ የመጨረሻው እሱ የነቢያት ፍጻሜ ርዕሰ ነቢያት ነውና ትንቢት ስለተናገረ በመጨረሻው ዘመን በልጁ ነገር ብሎ ጳውሎስ ነገረልን እና ምንድነው የተናገረው? ደብረ ዘይት ላይ በመጨረሻው ዘመን ማለት የመጨረሻውን ዘመን እንዳን የነገረ እዛ ቦታ ላይ ነገረ። እንዲህ አላቸው። ብዙ ነገሮች በትንቢቱ አካቷል። የአዲስ ኪዳን ትንቢት ተብሎ የሚታወቀው ይሄ ነው። በአዲስ ኪዳን ራእየ ዮሐንስና የማቴዎስ ወንጌል ምዕራፍ 24 25 የትንት መጻሕፍቶች ናቸው። የትንት ክፍል ናቸው። ሌሎችም ትንት ተፈልገው ይገኛሉ አሉ እና እዚጋ ሲናገር ምልክቶቹ፣ በመጀመሪያ ብዙዎቹ በስሜ ይመጣሉ ነው ያላቸው እና እንዳያስታችሁ ተጠንቀቁ፣ እንዳያስታች ንቁ ተጠንቀቁ፣ ወቁ ተጠበቁ ይላቸዋል ብዙንሃን የመፁ በስሜን ዘይብል አንዎች ክርስቶስ እኔ ክርስቶስ ነኝ በማለት ብዙዎች ይመጣሉና ተጠንቀቋል። ይሄ የመጨረሻው ዘመን ምልክት አሁን ያለንበት ማለት ነው። ያኔ ያልተፈጸመ አሁን እየተፈጸመ ያለ የሚገርመው ይሄ ትንሽ መጽሐፍ ያኔ እንግዲህ ሁለት ሺ ዓመት ገደማ ማለት ነው የተነገረ ዛሬ ግን እየተፈጸመ ያለ በእኛ ዘመን ማለት ነው። በዚያ ዘመን የነበሩ ሰዎች ሲነገር ሊጠራጠሩ ይችላሉ። ይሆናል አይሆን ብለውም መጠራጠር የሰው ልማድ ስለሆነ ማለት ነው። አሁን ግን መጠራጠር አይቻልም እየሆነ ስለሆነ ማለት ነው። አሁን መጠራጠር ሳይሆን የማይቻለው መጠራጠር አይቻምጃችኋለሁ ማመንና ያንን አውቆ እሱ ያለውን መፈጸም ተጠበቁ እንዳለ መጠበቅ ነው የሚጠበቅ ብለዋል። ትንቢቱ እሱ የተናገረው ስለደረሰ ብዙዎች እኔ ክርስቶስ ነው የሚለው ይመጣሉ። ያኔ ተጠንቀቁ፣ ተጠበቁ ስላለ እሱን ማየት ነው። እንዲህ ካለ በኋላ ቀጠል አለ ገና አሁንም ብዙዎች በስሜ ይመጣሉ ያለውን የጦር ድምጽ ትሰማላችሁ። ጦርና የጦር ድምጽ ትሰማላችሁ ይላል። ያሁን ያኔ ትንቢት ነው። ጦር ከዛ ቤትም ነበረ። አዎ፣ በነቢያት በነገስታቱ ብዙ ጦር አለ። በሀገራችን ብዙ ጦር ነበር። አሁን የበለጠ ደግሞ የጦርነት ድምፅ ብቻ ጆራችን የሚሰማበት ዘመን ነው። እና የጦርና የጦር ድምጽ ሰማላችሁ ብሎ ጌታችን ብትን ተናገሩ። ዘመን በመጨረሻው ዘመን ነው ያላችሁ ጦርና የጦር ድምፅ፣ ተኝተን ተነስተን ወጣን ገብተን የምንሰማው የምናየውም የጦርነት ድምጽ ያኔ ጌታችን የተናገረው የትንቢት ንግግር እየተፈጸመ ሆኖ የሚያሳይ ነው። እሱ ብቻ አይደለም። ህዝብ በህዝብ ላይ ይነሳ። ጦር ድምፅ ሌላ ነው። ህዝብ በህዝብ ላይ መነሳት ማለት ዛሬ አስቡት። አንዱ ህዝብ በአንዱ ህዝብ ላይ፣ አንዱ አገር በአንድ አገር ላይ፣ አንዱ ብሔር በአንድ ብሔር ላይ ያውም ቋንቋን መሰረት አድርጎ የአንድ አዳም ልጅ የአንድ ሔዋን ልጅ በቋንቋ ብቻ ሲጣላ፣ ሲፋይ፣ ሲተናነቅ፣ ሲተላለቅ የምናይበት ዘመን ህዝብ በህዝብ ላይ ይነሳል፣ መንግስትም በመንግስት ላይ ይነሳል። ይሄት ምን ነበር። ዛሬ ግን እየተፈጸመ ያለ ጋር ነው ማለት ህዝብ ህዝብ ላይ መንግስት በመንግስት ላይ ይነሳል። ይሄም አልበቃውም። ራብ ይሆናል። ራብ አስቡ ሰው እኔ ካልተራብኩ ራብ የለም ማለት የለም። ብዙ የሚራብ ሰው እንዳለ ማስተባበል። ህፃናት ሳይቀር ይሄን ጣም ሳያውቁ የሚመገቡት እንኳ ይሄን ምግብ ስጥን ብሎ መናገር ሳይችሉ በራብ ተቆማ ተጨማትረው እያለቀሱ ከሞት ሞት የሚደርስ ጣራት እንዳሉ ማሰብ ይችላል። ይህ ማለት ሰው በጣም ሞኝ የሚሆነው እሱ ከጠገበ ሰው አይራብም ብሎ ካሰብ ሰው እና በብዙ ቦታ ላይ የራብ ምልክቶች አሉ። ቸነፈርም ቸነፈር በሽታ ነው። ቸነፈር በድርቅ በጭጋግ እና በልዩ ልዩ በአየር መበከል የሚመጣ በሽታ እሱንም ራብ ቸነፈር ይሆናል። ይህ አሁን እያየ ነው ያለ። በዚህ ዘመን ያልተከሰተ በሽታ አለው ለበሽታው ስም የሚሰጡ ሰዎች ስላሉ እንየዋለን። እና ይሄ በሽታን በዛ ዘመን አልነበረም ወይ ካል አለ ጌታችን ባለፈው ሳምንት እንደተማርነው እስከ ሰላሳ ስምንት ዓመት ታሞ የኖረ ሰው ነበረ። ነገር አሁን ደግሞ በሽታው እጅግ እየበዛ ሄዱ ደግሞ ቸነፈር። እና በልዩ ልዩ ቦታዎችን የምትበልን ወጥ ቀጥልና ደግሞ በልዩ ልዩ ቦታ የምድር መንቀጥቀጥ ይደረጋል። የምድር መንቀጥቀጥ ነው። የምድር መንቀጥቀጥ የምድር መንቀጥቀጥ ምንድን ነው? በእውነት የሳይንስ ሰዎች ሳይንስ ሳይንሳዊ ትንታኔ ሊሰጡ ይችላሉ። ጌታችን አስቀድሞ ቅድም እንዳልኩት ከስንት ዓመት በፊት የምድር መንቀጥቀጥ በልዩ ልዩ ቦታ ይደረጋል ብሎ በተለያዩ ዓለማት ክፍሎች የምድር መንቀጥቀጥ ተደርጓል። አሁን አሁንም በትንሽ ቀን ውስጥ አሁን በሀገራችንም እስከ ትልቁ ከተማ እስከ አዲስ አበባ ድረስ በኢትዮጵያ ውስጥ እየተደረገ እንደነበር የምናውቀው ነው። ጌታችን አስቀድሞ የተናገሩ ነገር ነው። የመሬት መንቀጥቀጥም ይደረጋል ብሎ በግልጽ የተናገሩ ነገር ነው ማለት ነው። እነዚህ አንዲት ትንቢት ነበር፣ ዛሬ ግን ቢሃር ናቸው። ትንቢት ከመደረጉ አስቀድሞ የሚደረግ የሚነገር ቅድመ ቅድመ ማስጠንቀቂያ ማለት ትንቢት፣ ቅድመ ማስጠንቀቂያ ማለት መልካም ነገርም እንዳያልፈን፣ መልኮ በንፎ ነገር እንዳይገጥመን አስቀድሞ የሚደረግ ማለት ነው። ተጠንቀቁ እንደተባለ የምንጠነቀቅበት ማለት ነው። ጠብ ክርክር ይነሳል። ካሳላለ ከጠብና ከክርክር ለመራቅ ነው የሚጠብቀው የምንጠቀምበት ማለት ነው። አልያም ደግሞ ራው ቸነፈር ይሆናል የሚል ነገር ሳይሱን እሱ ወደ እግዚአብሔር አመልክተን ማድረግ መረዳዳት፣ ቅድመ ጥንቃቄን እንድናደርግ የሚያድርግ የሚያድርግ ብዙ ብዙ ክርስቶስ ይነሳሉ ከተባለ ሐሰተኛ ክርስቶስ ምን እንደሚያደርጉ አስቀድሞ ስለነገረ በስሜ ይመጣሉ እሱን እንድናውቅ የሚያግዝ ነውና ያኔ ትንቢት ነበር፣ ዛሬ ግን እየተፈጸመ ያለ